ስድስት አመት ባለቤትሽ አረግሽው እኮ ሄርሚላ በቅናት አበደች እኮ። ዛሬ ወገኖች አይታችኋታል በቅናት የስድስት አመት የሰባት አመት ባለቤቷ ነው ያረገችው። እውነት ለመናገር አትንኩብኝ አለች አትንኩብኝ። ብዙ ነገራችን ላይ አብርሽ፣ እንዴት ነው ሴቶቹ እየተሰለፉልህ ነው? በነገራችን ላይ ላብርሽ የተሰለፉ ሴቶች እነዚህ ብቻ አይደሉም። እውነት ለመናገር እና ይገርመኛል። ላብርሽ እንግዲህ ሴቶቹን እየደረደራቸው ይገኛል። ዛሬ ሄርሜላ ላይ ያየሁት ጉድ ነው እንዴ ምን ሆነሽ ነው ሁላችሁም እኮ ሰው ባል ላይ እኮ ነው ጥልጥል ያላችሁት ግን ታቃል ታውቋችኋል ወይስ አልታወቃችሁም ረበስማም ሴት ልጅ ማለት ራሷን ስታስከብር ክብር ስትል በሚዲያም ቢሆን ራሷን ማስከበር ያለባት ይመስለኛል እውነት ለመናገር በአብርሽ ሁለታችሁም መሃል ላይ ጠብ መፍጠራችሁ ትክክል ነው ብላችሁ ታስባላችሁ አብረሽ ገና ብዙ ይዞ ይመጣል። ይሄ ብቻ ማይደል እውነት ልንገራችሁ እና ማለት ነው እና በጣም ነው ታሪክ ከሄርሜ ላይ ያየሁት ነገር በጣም እውነት አብረው እንኳን ኑራው የነበረችው ሩታ እንኳን እንዳንቺ አልሆነችም። እውነት ለመናገር እንደዚህ መሆንሽ በጣም ጥሩ አይደለም ላንቺ ራሱ እንደዚህ እውነት ይነው የምልሽ። በሰው አንድ የሰው በሰው መተተጠላ መመለሻው ያስጠላልና ብትጠነቀቂ ጥሩ ነው ባይነኝ እንዲህ የትነስ መክርሽ ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ ወይ? አብሽ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። ሆኖ አብራችሁ ይላላችሁ። አመሰግናለሁ። ሰላም፣ ጤና፣ ፍቅር ከናንተ ጋር ይሁን እያልኩኝ በአዲስ ቪዲዮ መጥቻለሁ፣ ማለት ነው። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ አሳብ አስተያየታችሁን ስጡ። ባላችሁበት አለም ዳርቻ ሁሉ ሰላማችሁ ብዝት ይበል። እንግዲህ አብርሽ ትናንትና ቪዲዮ ለቆ ነበር። ሁሉም ሰው ቪዲዮውን እስከመጨረሻ ያየ አይመስለኝም መሰለኝ። እሱ ግን ሄርሚላን ፕራንክ ነው ያደረገው። ዛሬም ቢሆን ይኸው ፕራንክ ነው የሚያደረጋት ማለት ነው። በጣም ነው የሚገርመው፣ ግን ዛሬ ከሄርሜላ ላይ ያየሁት ነገር ጥሩ አይደለም። እውነት አብርሽን አፍቅር አለች ከልቧ ማለት ነው። በጣም ነው የሚገርመው። እኔ እኮ ሴት ለሴት ልጅ ሴት ልጅ ናት እንትኗል ማለት ነው ብዬ ነው የማስበው። ሴት ልጅ ለሴት ልጅ ማሰብ ነበረበት፣ አሁን ግን ሴት ልጅ ለሴት ልጅ አታስብም። እንዲያየሁትና እንዴት ተረዳሁት ከሆነ ማለት ነው። እና እህቶችን ነግበን ብላችሁ ብታስቡ አሪፍ ነው ብዬ ነው የማስበው። አንዲት ሴት ልጅ ተጎርታ ወይም ደግሞ የሆነ ነገር ሆና ስትሄድ እናንተ በዛ ቦታ ላይ ገብታችሁ የእሷ እንዳትመለስ ማድረጋችሁ ይደብራል። እውነት ለመናደር ይቺ ደግሞ መታ ዛሬ በጣም እኮ ነው የሚወድህ። የአብርሽን ጉንጭ ግን ስንት ሰው ነው የሚስመው? ፈጣሪ ፈጣሪሆች፣ የአብርሽን ጉንጭ ግን ስንት ሰው ነው የሚስመው? የምር እኮ ነው ስንት ሰው ነው የሚስመው እናንተ የአብርሽን ጉንጭ ማለት ነው። እኔማ ግራ ገባኝ። የአብርሽን ጉንጭ ስንት ሰው ነው የሚስመው? እንዲያው ስንት ሰው ነው የሚሰማው ልበል። ስንት ሰው ነው የአብረሽን ጉንጭ የሚሰማው? ቤተሰብ ስንት ሰው ነው የሚሰማው የአብረሽን ጉንጭ? ዛሬም እኮ ይችኛዋ አሳመችው፣ ደው ይችኛዋ ተናደደች እኮ ልክ በእንትን በሰርግ እንዲያገባችሁ ባሏ የቀለበት ባሏ አስመሰለች እኮ ሄርሚላ። ኧረ እባክሽ ኧረ ይደብርብሻል በእናትሽ። ሆ ጉድ እኮ ነው ዛሬ። ደግሞ አንድ አይነት ነው የለበሱት አብረሽና ሄርሚላ ሱሪው ሹራቡ፣ ጥሩ ስራ ይዛችኋል። በርቱ። እናንተ እናቴ እየሰራችሁ ነው ስራችሁ። አይ ኖ ፍሉስ ይኖ ፍሉስ ፍሉስ እየሰሩ ነው ስራቸው እነሱ። እናቴ እውነት ለመናገርና ይገርም አለቆ በጣም ጉድ ነው ዛሬ። ይሄን የሚለውነት ሩት ይሄን ቪዲዮ ስታዩ ምን ይትላለች? እንዴ ይሄን የሚለውን አይታ ምን ትላለች? በእውነት እንዴ በመጨረሻ ላይ እንዴ ስነ ስርዓትሽን ያይዣል አብርሽ እንዴ ልጅቷ ስትናካው አትንኪው ትላለች። ተጣገቡ ስትሆን ተጣገቡ አትሆኝ ራቂ ትላለች። እናንተ ጭራሽ እኮ የፊርማ ባልተቤቷን ያረገችው ማለት ነው። ሩታው ወንድ እንቺ አልሆነችም። እሺ እንትኑን ነፃነቱን አልነፈገችውም፣ አልነፈገችው። እንዴ አንቺ እኮ ተብት በሻሽው እና በሰላም ነው። ተረጋጊ እንጂ ሲስተር። አንቺም እኮ ሰው ባላይ ነው ጥልጥል ያልሽው አልታወቀሽም መሰለኝ እንጂ ነው። አልታወቀሽም መሰለኝ ብቻ ልብ ይስጣችሁ። የምሬ ነው፣ ልብ ይስጣችሁ፣ ልብ ይስጣችሁ፣ ልብ ይስጣችሁ ነው የምለው እኔ ሌላ ምንም አልልም። ልብ ይስጣችሁ፣ ዛሬ የምትሰሩት ነገር ነገ ዋጋ ያስከፈላችኋልና ልብ ይስጣችሁ ነው ምለው። ምንም ላይ መስላችሁ ይችላል፣ ግን ነገ ዋጋ ያስከፈላችኋል የምትሰሩት ነገር ነው የማስበው። እና ብርሽዬ በቃ አይደለኝ አሁን አናቴ፣ ሁሉም እየመጣ ጉንጨኔ ስማሃል፣ ሁሉም እየመጣ ቆንጆ ነኝ ይልሃል ሁሉም እየመጣ ጥሩ ነው፣ ጥሩ ነው፣ ጥሩ ነው እናቴ ጥሩ ነው። ምችት ይበለት። ይደረደራሉ፣ ይደረደራሉ። በቲክቶክም አብርሽዬ፣ በዩቲዩብም አብርሽዬ። አፍቃሪዎቹ ብዛታቸው አፍቃሪዎቹ ብዛታቸው ጉድ ነው። እና እድለኛ ነው ናቴ በርታ፣ እድለኛ ነው። ግን እግር ቢሄድ እግር ቢመጣ፣ እንዴ ሩት ያለ ሴት አታገኝም። ምን ማለት ይሄ ሁሉ ሰው ቢሰመስ ቢሰበሰብ ፌመስ ስለሆንክ ነው። ለሌላ እንዳይመስል ነገ ሰው ጣል ቢያደርግህ እነሱም ጥለውህ ነው የሚሄድ። ይሄን እንዳትረሳው። ምክንያቱም አሁን ላይ ታዋቂ ነው ፌመስ ነው። ያው በአንተ መታወቅም ስለሚፈልጉ ማደግም ስለሚፈልጉ ነው ሁሉም የሚደረደሩልህ። ልንገርህ ብዬ ነው ልንገረት እየ ነው፣ አብረሽ ይሄ ነው እና በጣም ነው የተገረምኩት። እኔ ለማንኛውም ለማንኛውም የሄራሜላ ጉድ ዛሬ ታየ። የሄራሜላ ጉድ! እዝጊው፣ እዝጊው፣ እዝጊው፣ እዝጊው! በቅናት ልትሞት እናንተ፣ በቅናት ልትሞት እዲ፣ እዲ፣ እዲ፣ እዲ ውዴት እየሄድሽ ነው? ሄርሚላ ተመለሽ። ሸራ እየሄድሽበት ያለሽ መንገድ ትክክል አይደለም። ይሁን ተመለሽ፣ ተመለሽ። ወይ ወይ፣ ወይ ወይ። እኔስ አሁንስ እውነት ግራ እያጋቡኝ ነው እንዴ? ከዛ ሄርሚላ ጉንጩን ትስማለች፣ ከዛ ይችም ትስማለች፣ ከዛ ደሞ ያችም ትመጣለች ትስማዋለች ነው እንዴ? ዚህ ነው በቃ። አይ አይ ለማንኛውም የማይቻችሁናት ሌላ ምን ምን እንላችለን። ጊዜው ግን ጥሩ አይደለም፣ ይከብዳል በጣም እንደዚህ። እውነት ሚዲያ ላይ ጥሩ ነው ብዬ አላስብም። ያው ለነሱ ግን እርገት ነው ያገኙበታል። ነገር ግን ምንም የሚያሳይና የሚያስተምር ነገር የለውም። በአይነኝ እንደ እኔ እንደ እኔ ማለት ነው። የሚያስተምር ነገር ምንም ነገር የለውም እና ይህን ለማለት ነው እንግዲህ። እኔ ቀርኩት ወዳችኋለሁ፣ ዱስዬ አከብራችኋለሁ። እናንተ ደግሞ ይመስላል።